ያውቃል በእነሱ ምክንያት፣ እርሱማ ታግሷቸው ነበረ፣ ቀን ሰጥቷቸው ነበረ። ከመርከብ ከገቡ በኋላ እንኳን ጥሪ አድርጎላቸው ነበረ፣ የሰባት ቀን ሰጥቶ እምቢ አሉ። እንጂ ለማለት እዳው በእነሱ ላይ እንዲሆን ነው እግዚአብሔር ለመማር እግዚአብሔር ይቅር ለማለት የተዘረጋ እጅ ነው ያለው። ኦሆ በልዎ ሰፋ ለንዘ ጽፋ ተደብይሁ እጆቹ ተዘርግተው ሳሉ ለተዘረጉት አምላክ እሺ በጀ በሉት ተብሎ እንደተነገረ ማለት ነው። እንዲያውም ቅዱስ ጳውሎስ የታምሩኑ ከመምረቱ ለእግዚአብሔር ኪያከ ያገር ሀበ ንስሐ የእግዚአብሔር ምሕረቱ ዘመናት አብዝቶ ወራት ዘመናት አስፍቶ ወራት አብዝቶ መስጠቱ ሰውን ለንስሐ ንስሐውን ለሰው ሊያስገዛው ወደ ነው ብሎ እንደሚናገረው ለንስሐው እንዲገዙለት ንስሐውም ለነሱ እንዲሆን ወዶ ነበረ። አልተመለሱም። በኋላ በደመና ምልክት ገለጸላቸው፣ አልተመለሱም። ቀዳሜ በነጠብጣ በዝናብ ምልክት ገለጸላቸው፣ አልተመለሱም። በዕለተ እሑድ ግን ፍጻሜያቸውን አደረገው ማለት ነው። ለምንድን ነው በዕለተ እሑድ ያደረገው ከተባለ፣ የኖህ ዘመን የሙታን ትንሣኤ ምልክት ነው፣ የዕለተ ምጽአትም ምልክት ነው። በኖህ ዘመን እንደሆነ ይሆናል ይለኔ የለ መጽሐፍ ወበከመኮነ በመዋይሉ ለኖኅ ከማሁ ይከውን በኖኅ ዘመን እንደሆነ ይሆናል ብሎናል አምላካችን። ቅዱስ ዮሐንስ አፈወርቅም ወርቅም ወበከመ ለኖኅ ከማሁ ለለኒ አሰፋውን እሳተ ገሀነም በኖኅ ዘመን ለነበሩ ሰዎች የጥፋት ውሃን እንደነገራቸው በእኛም ለእኛም ደግሞ የገሀነመ እሳትን ምልክት ነገረን። ምልክት ለበጎውም ምልክት ሆኗል። ምድርን በመላ በውሃ ማጥለቅለቁ ኃጢአተኞችን እና ኃጢአት መስሪያቸውን በሙሉ በንፍር ውሃ በውሃ እንዳጠፋው በኋላ ዘመን ከጎኑ በፈሰሰ ትኩስ ማየ ገቦው ኃጢአትንና የኃጢአት መሳወሪያዋቸዋን ሁሏ ድል እንዳደረገ እንዳጠፋ ነግሮናል ማለት ነው። ቅዱስ ጴጥሮስ የዚህን ምሳሌ ምስጢርነት አስቀምጧል ማለት ነው። ወአትረፈ ሰማኒተ ነፍሰ ለምስለ ኖኅ ከኖኅ ጋራ ስምንት ሰዎችን አተረፈ ካለ በኋላ ያ አምሳል መርገፍ ሆነ። ምድን በንፍር ውሃ አጠመቃት። እኛ ደግሞ በትኩሱ ማየገቦ መለኮት በተዋህደው ነፍስ በተለየው ማየገቦ እንጠመቃለን። ኃጢአታችን ረግፎ ይቀራል። ኖሃውያን ኖሃውያን እኛ ደግሞ በልጅነት እንመላለሳለን ብሎ እንደገለጸልን ማለት ነው ማለት ነው። ስለዚህ በጥፋት ውሃ የሁሉ ተከናወነ በምድር በሰባ በሰባት በሰማይ በሰባ አይነት ውሃ ወረደ። እንዲሁ ነው ጠፉ ማለት ነው። ይሄ ሁሉ ትውልድ አስር ትውልድ ነው። አስረኛው ትውልድ ፍጻሜ ያገኘ ማለት ነው። አስር የፍጹማዊነት ምልክት ነው። የፍጹምነት የመዝጊያ ምልክት ነው። እንግዲህ በዚህ ጊዜ የክርስቶስን ቀዳማዊ ምጣትም ዳግማዊ መጣትም ምልክት አድርገን ስንናገር በኖህ ዘመን ክፉ ሰዎች በድለው በድለው በደላቸው ጽጓ ሞልቷል። በጎ ሰዎች ተበድለው ተበድለው መገፋታቸው ጽጓ ሞልቷል። ይሄ ማለት ምላተ ግፍ እና ምላተ ኃጢአት ተብሎ ይገለጻል። ይሄማ ፍጹም የመጨረሻ ግን አልሆነም። የጥፋት ምልክት ለማድረግ ግን ምሳሌ ሆኗል ማለት ነው። ቃየላውያን ሰባትካታውያን በደላቸው ወጥተው ወርደው ያደረጉት የኃጢአት ትሩፋታቸው ጽዋ ሞላ፣ የማይመለሱበት ሆኑ። እነኖህ የመሰሉ እነሴትን እነሴምን የመሰሉ ሌሎችም አባቶች ተበድለው ተገብተው ተገብተው ደግሞ መገፋታቸው ጽዋ ሞላ። በዚህ ጊዜ የተገፉትን ለማዳን የገፉትን ደግሞ እዳቸውን ፍዳቸው እንዲቀበሉ ለማድረግ በመዓትና በምህረት ተገለጸ። እንግዲህ እግዚአብሔር ለሰባተ ካት አምላከ መዓት ነው፣ ለኖህ አምላከ ምህረት ነው ማለት ነው። በዚህ መልኩ ይገለጻል። ምህረቱ ለጻድቃን ፍትሑ ለሀጣን ትሰጣለች ማለት ነው። በኋላም ይሄ እየቀጠለ የሚገለጽበት ጊዜ አለ፣ ወደፊት የምናስታውሰው ማለት ነው። ኋላ በፍጻሜ በፍጻሜ ኪዳን ኪዳኑ ፍጹም በሚሆንበት ጊዜ መድኃኔ ዓለም ክርስቶስ ከሰማያ ሰማያት ሲወርድ ከድንግል ማርያም ሲወለድ በዚህ በሁለቱ ምክንያቶች ነው። አንዱ ማለት ነው። ሁለቱ ምክንያቶች ናቸው። ነቢያት፣ ጻድቃን ለአብርሃም፣ ለይስሐቅ ለያዕቆብ በአጠቃላይ ለዳንኤል፣ ለኤርምያስ፣ ለሕዝቅኤል ሌሎችም ቅዱሳን ደጋግ አባቶች ተበድለው ተገፍተው ተገፍተው መገፋታቸው ጽዋ ሲሞላ ክፉ ሰዎችም ደሞ በድለው በድለው መበደላቸው ጽዋ ሲሞላ ዓለም ሚድንበት ሲያጣ ዓለም ሚድንበት ሲያጣ በዚያውም ላይ የነቢያት ትንቢት ምሳሌ ሲፈጸም ሊፈጸም ከሰማያ ሰማያ ተወረደ ከድንግል ማርያም ተወለደ። አባቶቻችን ሶበሰ መጽአ ጊዜነ በጥንታ አብሶ ምይቆነ ስራተ ሞቱ በኢንተቪዛ ብዙሀን አላ በኢንተቪዛ ሀጣ በዳጣን ክርስቶስ ሰው የሆነው በጥንታ አብሶ ምክንያት ብቻ አይደለም። የነቢያት ጸሎት የነቢያትን ትንቢት ብቻ አይደለም ያመጣው፣ ምላት ኃጢያትም ነው ይላሉ። ምላት ኃጢያት ነው። የኃጢያት ምሉእነት በአበበዛት ኃጢያት የት በዝ ጸጋ እግዚአብሔር። ቅዱስ ኤፍሬም በሃይማኖት አበውም በውዳሴ ማርያም ድርሰቱም ኃጢያት በበዛች ከበዛች ዘንድ የእግዚአብሔር ጸጋ በዛች ማለት፣ ጥንተ አብሶ፣ ጥንተ በደል፣ እዳ በደል፣ ኃጢያት ጽዋ ከሞላ ዘንድ የእግዚአብሔር ረዴት ትገለጽ ዘንድ ሆነች ማለት ነው። ሞላ ማለት ነው። ስለዚህ በሁለት መንገድ ኃጢያቶቻቸው ይጓዙ ነበረ። አንደኛው ውርሳዊ ሆኖ በዘር ሀረግ ሰው የሆነ ሁሉ የአዳም ባህሪ ስለጎሰቆለ፣ አዳም ንጹሕ ባህሪ ነበረ። ባህሪውን በራሱ ጊዜ በመብላት ስላሳደፈው ያደፈ ባህሪው የሚቀዱ ሁሉ በዚያ እየተቀዱ ሄዱ። በግብር የሚመስሉ ደግሞ ግብራች መስለው መጓዝ ጀመሩ። የግብር ኃጢያቱም ጽዋ ሞላ ማለት ነው። ያንን ነው እንግዲህ ድል ሊመልሰው የመጣው መድኃኔ ዓለም ክርስቶስ በዚያ መልኩ ነው የገባውን ያስወጣው ማለት ነው። ስለዚህ በኖ ዘመን ስምንት ሰዎች ተርፈዋል። አራት ሴቶች፣ አራት ወንዶች፣ አጠቃላይ ስምንት ማለት ነው የቀሩት ማለት ነው። የኖ ልጆች ሴም አለ፣ ያፌት አለ፣ ካም አለ። እሊህ የነገድ አባቶች ተብለው ይጠራሉ። በምሳሌነት ሴም የወንጌል ምሳሌ ሆኗል። ያፌት የኦሪት ምሳሌ ሆኗል። ካም የአዋልደ ብሉይ የአዋልደ ሐዲስ ምሳሌ ሆኗል። ከናን ይኩል ገብረ ለአዊሁ የሚለው አገልጋይ ይሁን የሚለው አዋልደ ብሉይ አዋልደ ሐዲስ ምስጢርነታቸው የሚገለጠው ወይም ትርጉምነታቸው የሚገለጠው ከሕግ ውስጥ ነው ማለት ነው። ከብሉይ ሕግ ከሀዲስ ሕግ ከሁለቱ ሕግጋት መካከል የሚገለጹ ናቸው ማለት ነው። ይሄንን በሌላም ምሳሌ ማየት እንችላለን። ለምሳሌ ያዕቆብ አብርሃም ይስሐቅን ይወልዳል። ይስሐቅ ያዕቆብን ይወልዳል። ያዕቆብ ወደ ሶሪያ ወርዶ አራት ሴቶችን አግብቶ ተመልሷል። የህግ ሚስቶቹ ልያ እና ራሄል ናቸው። ያን ጊዜ እንግዲህ የተጻፈ ህግ ስላልነበረ የኦሪት ወግም ገና ስለነበረ በእንዲህ አይነት ተገልጿል። ለሁለቱም ለራሄልም ለለያም አገልጋዮች ነበሯቸው። ባላና ዘለፋ ናቸው ማለት ነው። ያዕቆብ ከሁሉም ልጆችን አግኝቷል። ከለያም አገልጋይ ልጅ አግኝቷል። ከራሄልም አገልጋይ ልጅ አግኝቷል። ራሄል የብሉይ የሐዲስ ኪዳን ምሳሌ ሆናለች። ለያ የብሉይ ኪዳን ምሳሌ ሆናለች። አዋልደ ብሉይ አዋልደ ሐዲስ ከብሉይ ኪዳን የሚተረጎው ምስጢራትና ከሐዲስ ኪዳን የሚተረጎው ምስጢራትም እኩል ዋጋ እንዳላቸው ጸግ ጸጋ እንደሚያሰጡ መናገር ነው ማለት ነው። በዚህ መልኩ ነው የገለጸው ህግ። በዚህ መልኩ እንደሚገለጽ ቅዱስ ጳውሎስ ገልጾልናል በገላትያ መልእክቱ ምዕራፍ አራት ላይ የሁለቱ ግጋት ምሳሌ ይላቸዋል ሳራንና አጋርን። ሳራ የወንጌል ምሳሌ አጋር የብሉይ ኪዳን ምሳሌ ብሎ ይገልጻቸዋል እና በህግ ተመስሎ ይገለጻሉ ማለት ነው። ሰው በዚያ ልክ ተመስሎ ስለሚገለጽ እና ገልጿቸዋል። እስከዚህ ድረስ ክትታርገን እናስበው። እስከዚህ ድረስ ዘመን ያለውን አእምሮአችን ሰፍ አድርጎ ሊያስበው ይገባል። ከአዳም እስከ ኖኅ ድረስ 2256 ዘመን አስሩ አበው የተነሱበት በፍጻሜውም የኃጢአት ምልአት እና የጽድቅ ምልአት ምልክት ተገልጾበት የእግዚአብሔር ፍትሑና ምሕረቱ የተገለጠበት ዘመን ነው ማለት ነው። እስከዚህ ድረስ የተጻፈ መጽሐፍ አልነበረም። በ2250 በማን ነው? በ1442 ዓመተ ዓለም የሄኖክ መጽሐፍ ተጽፏል። የሄኖክ መጽሐፍም የህግ መጽሐፍ ስላልሆነ፣ የጥበብ የምክር የተግሳጽ መጽሐፍ ስለሆነ በህግነቱ አልታየም። ዘመኑ ህገ ልቡና ይባላል ማለት ነው። ምንም የህግ የልቡና ዘመን ቢኖርም ቅብብሎሽ ግን አልታጎለም። መሥዋዕት ሠውተው፣ ስብ አጢሰው፣ ደም አፍስሰው፣ ዕጣን አጢሰው አምልኮተ እግዚአብሔርን ይፈጽሙ ነበረ። በአስረኛው ትውልድ ግን በኖኅ ጊዜ የአምልኮተ እግዚአብሔር ምስጢርነት በሰፊው ተገለጸ ማለት ነው። ኖኅ መርከቡን ሰራ። መርከቡ የመስቀል ምሳሌ፣ የምግባር የትሩፋት ምሳሌ፣ የእመቤታችን ምሳሌ፣ የኪዳን ምሳሌ፣ የቤተክርስቲያን ምሳሌ፣ የጥምቀት ምሳሌ ሆኖ ተገልጿል። ያ የዕለተ ምጽአት ምሳሌም ሆኖ ሆኖ ተገልጿል። የጥፋት ውሃው ምሳሌ ተገልጿል። ኖኅ የክርስቶስ ምሳሌም ሆኖ ተገልጿል። በዚህ መልኩ ነው የተገለጸው። ከዚያ በኋላ ከመርከቡ ወጣ፣ ኪዳን ተሰጠው። ከዚህ ኪዳን ጀምሮ ያለው እስካሁን ድረስ ያለው አንድ ኪዳን ነው ያለው፣ በኖሃዊነት ኪዳን ማለት ነው። በኖሃዊነት ኪዳን አንድ ኪዳን ነው ያለው ኖኅ ውጣና ጻ ወታሀዩ ውጣ ቤት ስራ ጎመን ዝራብ ቢባል እኔ በዚሁ በመርከብ ውስጥ እኖራለሁ። የኔ ልጆች በዝናብ በቀለው እጽሐ የበሰለውን ተመግበው ኃጢአት መሰራታቸውን፣ ጣዖት ማምለካቸውን፣ አንተን መበደላቸውን አይተውም። ስለዚህ ከዚሁ ልኑር ሲል እንከሰ ያማሰና ለምድ ዳግመ በማይአይህ እሰይም ቀስቴ የበውሰደምና ከዚህ በኋላ ዳግመኛ ምድርን በንፍር ውሃ ወይም በጥፋት ውሃ አላጠፋትም። ለዚሁም ምልክቴ ቀስት ደመና ቀስተ ደመና ሲያሳይሃለሁ ብሎ ምልክት ነገረው። እንግዲህ የፀሐይ ብርሃን ከውሃው ላይ ከደመናው ላይ ከጉሙ ላይ ሲያርፍ ምልክት ሰርቶ እንዲያሳይ ያደረገው። ከዚያ ኖህም ወጣ መስዋዕት ሰዋ። ወአጼ ነው መዓዛ ሰናየ እግዚአብሔርም መልካሙን የኖህ መዓዛ አሸተተ ማለት ነው። ከዚያ ምልክት ተሰጠው ያንን ኪዳን ይዞ ይበዛ ዘንድ ወደ ምድር ላይ ወጣ። ኖሃዊነት መቀጠል ጀመረ። ከዚያ በኋላ ከምድር ከመርከቡ ከወጣ በኋላ ለሶስቱ ልጆችም ዓለምን እንዲ ሞሏት ሙላ ብዙ ተባዙ የሚለውን ቃል አዳም ሰጥቶት ሰምቶት ነበር። አዳምን ብዙ ወተባዙ ወመልጉ ለምድር ምድርን ሙሏት ብሎት ነበረ። ኖህን እንደገና ሁለተኛ እንደገና ምን ብዬ ኖራለሁ እንዳይል ኖህ ከዚህ በኋላማ እንዲህ የምጠፋ ከሆነ ልጆች ውስጥ የሚጠፉ ከሆነ ይቅርብኝ እንዳይል እንደገና ለኖር ደግሞ ይሄንን ኪዳን የአዳምን ኪዳን መልሶ ነግሮታል። ብዙ ወተባዞ መልጓ ለምድ ምድን ሙሏት ብሎ ማለት ነው። ከዚያ በኋላ በኖር ሽማግሌነት በመላኩ ዳኝነት በእግዚአብሔር ቸርነት ዓለምን ሁሉ ሁሉ ለሶስቱ ልጆች ለሴም፣ ለካም፣ ለያፌት አካፈላቸው። ልጆቹም በአራቱ ማዕዘን ተበትነው መሙላት ጀመሩ ማለት ነው። እስከዚህ ድረስ ትውልዳቸው ነገዳቸው መሰራጨት ጀመረ፣ መብዛት ጀመረ ማለት ነው። ይሄ ኖኃዊ ኪዳን የሰጠው ወይም ያመጣው ተስፋ ነው ማለት ነው። እንግዲህ በጊዜው የተሰራጩበትን የሴም ልጆቹ በእስያ፣ የያፌት ልጆቹ በአውሮፓ፣ የካም ልጆቹ በአፍሪካ ተሰራጭተዋል ማለት ነው። ከኋላ ግን ተዋህደዋል፣ ተጋምደዋል አንዱ በአንዱ በተለያየ ምክንያት በተለያየ ጊዜ በተለያየ ታሪክ እየገቡ ውህድ የመሆን እድላቸው የታወቀ ነው ማለት ነው። ውህድ ሆኗል ወንድሞቻቸው፣ አንድ ወንድም ወደ አንዱ መሄድ ሆኗል ማለት ነው። ስለዚህ ዛሬ በነበረች ባለችበት ዓለም ትናንት አልነበረም፣ ትናንት የነበረበት ዓለም ደግሞ ዛሬ አልነበረም። ግን ያው ነው የአንድ የኖሃያ ልጆች ከአንዱ ወደ አንዱ ገብተው መኖር ጀምረዋል ማለት ነው። እስከዚህ ድረስ እስከዚህ ድረስ እስከ ኖሃዊነት ድረስ ምንም እንኳ ገጭጎ ቢኖርም በሃይማኖት ደረጃ ግን ፍጹም ልዩነት መለያየቶች አልነበሩም ጨርሶ። እስከዚህ ድረስ ፍጹም ፈጽሞ ጨርሶ አልመጣም ማለት ነው። ያው እንትኖች ቢኖሩም ኃጢያቶች፣ እዳዎች፣ በደሎች ቢኖርም ጨርሶ አምልኮተ እግዚአብሔርም ከምድር ላይ ጨርሶ አልጠፋም ነበረ። በዚያ ላይ ነው የነበረው ማለት ነው። ከዚህ በኋላ ከአዳም እስከ ማን ነው? ከኖህ እስከ አብርሃም ደግሞ አስር ትውልድ ይሆናል ማለት ነው። እንግዲህ በአስረኛው በአስረኛው ትውልድ ምልክቶች እናያቸዋለን። ሴም ድረማ ኤ ከማአያ በኋላ በሁለተኛው ዓመት ነው እንግዲህ ምልክቱን የገለጸው ሴም አርፋስክድን ይወልዳል። አርፋስ ክድ ቃይንን ይወልዳል። ቃይን ሳላን ይወልዳል። ሳላ የወርን ይወልዳል። የወር ፋሌቅን ይወልዳል። ፋሌቅ ራግውን ይወልዳል። ራግው ሴርሁን ይወልዳል። በተለይ የወር ፋሌቅን ሲወልድ፣ በፋሌቅ ዘመን ታስታውሳላችሁ። በፋሌቅ ዘመን ሌላ ምልክት ታየ ማለት ነው። ሌላ ምልክት በፋሌቅ ዘመን ኖህ ካረፈ በኋላ የኖህ ልጆች ኪዳኑን ረሱና በሰናወር ሜዳ፣ ትልቅ ሜዳ ፈልገው በሰናወር ሕንጻ መገንባት ጀምረው እንደው በአባቶቻችን በትውፊት 5433 ክንድ ከሁለት ስንዝር ከፍታ ያለው ህንጻ ገንብተው እንደነበረና የወርዱን ቁመትን 60 ግመል ከነሳቢው ከነሳ መሳቢያው አተርትሮ የሚቆምበት እያሉ በጥንታዊ መለኪያ ይለኩ ነበረ ማለት ነው። ስለዚህ በዚህ ዘመን ሌላኛው ገቢር ተገለጠ ማለት ነው። ዕዳ በደል ጸና ቀጠሉ። የሰናወር ህንጻ ተደባለቀ። በዚህ ጊዜ በሰባ ሁለት አለቆች ምክንያት ሰባ ሁለት ቋንቋ ተገለጸ። የሰናወር ህንጻ የሰናወር ህንጻ የተሰራው በሰባ ሁለት አለቃ አሰሪነት ነው የተሰራው። እንዲያውም አለቆችን መተርጉማን አባቶቻችን በትውፊት በታሪክ ያስቀምጧቸዋል። በተለያየ ታሪክ ከሴም ልጆች አስራ ሰባት አለቆች ከየአፍየት ልጆች ሀያ ሶስት አለቆች ከካም ልጆች ሰላሳ አንድ አለቆች እያሉ ያስቀምጧቸዋል። እነዚህ ያሰሩት ነበረ። በሰባ ሁለቱ አለቆች ምክንያት ለእያንዳንዱ አለቃ ለእያንዳንዱ አሰሪ ለእያንዳንዱ ቡድን አንዳንድ ቋንቋ ተገልጾለት ሰባ ሁለቱ መግባባት አቃታቸው ማለት ነው። ስለዚህ በአንዱ ጭቃ የሚባለው በአንዱ ድንጋይ ሆነ በአንዱ እንጨት ሆነ በአንዱ ሌላ ሌላ ኖራ ሆነ ማለት ነው። መግባባት አቃታቸው። ከዚያ ወረዱ፣ ለዚያ ህንጻ መስገድ ጀመሩ። በዚያ ምክንያት ሥላሴ ተቆጥተው ንውርደ ንረድ ወነክዐው ነገሮሙ ለከለዳውያን ብለው ነገራቸውን ቋንቋቸው እንደባልቀው ህንጻውንም ጭምር አፈራረሱት። ህንጻ ሰናወር በነፋስ ተበታተነ ማለት ነው። እንግዲህ በተለያየ መንገድ ፍጥረታት ለመዓትም ለምሕረትም ይታዘዛሉ። ውሃ የምሕረት ምልክት ይሆናል፣ ውሃ የመዓት ምልክት ይሆናል። ውሃ ቢታጠቡበት ያነጣል፣ ቢጠጡት ያረካል። ግን በኖህ ዘመን ደግሞ በውሃ ጠፍተንበታል። ነፋስ ቢናፈሱበት ያናፍሳል፣ ቢተነፍሱት ህይወት ይሆናል። ደግሞ በሰናዖር ጊዜ ደግሞ በነፋስ ጠፍተናል ማለት ነው። መሬት አርሰው ቢቆፍሩት ምግብ ይሆናል። ደግሞ ቆሬ ዳታን ደግሞ በመሬት ጠፍተዋል ማለት ነው። እሳት ቢያበስሉበት ያበስላል፣ ቢሞቁት ብርድ ያረቃል፣ ደም ያጠራል። ነገር ደግሞ በሰዶም በገሞራ ጊዜ ደግሞ ጠፍተንበታል። አራቱ ባህሪያት ለሞትም ለምሕረትም ይሆናሉ። እግዚአብሔር ታግሶ ታግሶ የምሕረት መላእክቱን ያመጣል ወይም የመዓት መላእክቱን ያመጣል ይላል ቅዱስ ጳውሎስ። የምሕረት መላእክቱ በቁሙ መላእክት ይሆናሉ። በቁሙ መላእክት እንደሆኑ ደግሞ እንደገና ደግሞ የምሕረት መላእክቱ ነፋሳቱ፣ መሬት፣ ውሃ፣ እሳት ይሆናሉ ማለት ነው። የማዓት መላእክትም ይሆናሉ። በኛ የአራቱ ባህሪያትን የመረት ሲያደርጋቸው የበላ ነው ይስማማናል፣ የጠጣ ነው ይስማማናል፣ የሞቅ ነው ይስማማናል፣ የተነፈስ ነው ይስማማናል። የማዓት መላእክት ሲያደርግናቸው ደግሞ የበላ ነው የጠጣ ነው ያነዘናል፣ የተነፈስ ነው ነፋሱ ይወጋናል፣ እሳቱ ያቃጥነናል፣ ፈጀን እንላለን ማለት ነው። እና ራሱ አራቱ ባህሪያትን የሚጠፉበትን ምክንያት አደረገባቸው እነሱ ማለት ነው። በዚህ ምክንያት የኖህ ኪዳንን ስላፈረሱ ማቱን ገለጸባቸው። ከአዳም እስከ ኖህ ድረስ ማነው ጥሩ መንገዶች ነበሩ። ከኖህ እስከ አብርሃም ድረስ በፋሌቅ ዘመን ይሄ የቋንቋ መከፋፈል መጣ። ከዚያ ከፋሌቅ በኋላ ራጉ፣ ከራጉ በኋላ ሴሩህ ተወለደ ማለት ነው። በሴሩህ ዘመን አምልኮተ ጣዖት የሰው ምስል እየሰሩ ጣዖት ማምለክ ተጀመረ። የሰው ቅርጽ እየሰሩ ከዚህ በኋላ በዝቷል። የቁራ ምስል፣ የላም ምስል፣ የጭጅ የጥጃ ምስል፣ የአውሬ ምስል፣ የተራራ ምስል፣ በተለያየ መልክ ቅርጽ እየሰሩ ማምለክ ተጀምሯል። ከዚህ በኋላ ማለት ነው የሰው ምስል ሰርቶ ማምለክ የተጀመረ ግን ሴሩህ ነው። በሴሩህ ዘመን ነው ማለት ነው። ሴሩህ ብህኑ የሚባለጅ ለወለደ ብህኑ ወእንዘ በቆሙ ተቆ ተመስጠ ህፃን በህፃንነቱ ሞተበት። ሐዘን ጸናበት። አስከሬኑ ተቅፎ አላስቀብርም አለ። እሱም ሊሞት ሆነ። ከምግብ ተከልክሎ ወገኖቹ በብልሃት በስልት እሱን የከገል ያገር ሰው የሚያስነሳለ ብለው ልከው ሰደው እስኪ ሄድ እስኪ ሲሄድላቸው ቀብረው እንጨቱን ድንጋ አለዝበው አይን፣ እጅ፣ እግር፣ አፍንጫ አውጥተው ምስል ሰርተው ልጅ ተነሳ ብለው አቆዩት። እውነት መስሎት ሲሄድ በዚያ ያደረ ሰይጣን አይኑን ቆለል ቆለል ሲል አገኘው። ልጀብ ሆነ ሆነ ያለው አዎ ነኝ፣ አለው። ከዚያ ቀን ጀምሮ ሰገደለት። በዚያ ያደረ ሰይጣን እያናገራቸው ሲያስመልካቸው ወረ ማለት ነው። በዚህ መልኩ አምልኮ ተጠዋት ተጀመረ። ሴሩ ናኮርን ወለደ። ናኮር ታራን ወለደ። ታራ አብርሃምን ወለደ። አብርሃም አስረኛ ትውልድ ነው ማለት ነው። አስረኛው ትውልድ አብርሃም ተመራምሮ አውቆ አምልኮቱን ገለጸ። በታሪክ ውስጥ እንደምናስታውሰው አብርሃም ስራው ሃይማኖት ይባላል። እሱማ አብርሃም ከሆነ ስራው ሃይማኖት ነው። ወስራው ሃይማኖቶሙ ላይሁድ አብርሃም የሃይማኖት ስራችን ነው ይለዋል። ቅዱስ ዮሐንስ አፈወርቅም ይገልጻል ይሄንን ማለት ነው። ለምን ስራው ሃይማኖት ሆነ? ከእሱ አስቀድሞ የነበሩ አባቶቹ እንጨት ጠርበው ድንጋይ አለዝበው ሲያመልኩ ይሄስ የዕለተ ሰሉስ ፍጥረት ነው ብሎ አይገባም ብሎ አምልኮተ እግዚአብሔርን የገለጸ አብርሃም ነው ማለት ነው። እስከዚህ ድረስ በመጽሐፍ ደረጃ ስናየው ከኦሪት ዘፍጥረት ከምዕራፍ አንድ ምዕራፍ ሁለት ምዕራፍ ሦስት የሥነ ፍጥረት ታሪክ ነው። ምዕራፍ አራት ጀምሮ እስከ ምዕራፍ ስድስት ያለው ደግሞ የአስሩ አበው ዘመን ታሪክ ነው። ከምዕራፍ ስድስት ምዕራፍ ሰባት ምዕራፍ ስምንት ምዕራፍ ዘጠኝ ጀምሮ የማይ አይህ የጥፋት ውሃ ታሪክ ነው። ከምዕራፍ ዘጠኝ በኋላ ደሞ ጀምሮ እስከ ምዕራፍ አስራ ሁለት ደግሞ ያለው የአስሩ ነገድ ታሪክ ነው ማለት ነው። ከኖስ ከአብርሃም ያሉ የአስሩ ዘመን ታሪክ ነው ማለት ነው። ስለዚህ በዚህ ዘመን ይሄ ነው የሆነው ማለት ነው። ቅኝት ነው። አሁን የማስታው ማስታውሰው እንድን ቃየ ነው። ለንባብ ለጥያቄ ለመረዳት ምን ነበረ በዚህ ዘመን ምን ማን የነበረው ምን ሆነ የሚለውን ቅኝት ሲኖረን አእምሯችን ቅርጽ ይኖረው እና ምን ማሰብ እንዳለብን ከየትኛው ክፍል ገብተን ማንበብ መረዳት እንዳለብን ያስቀኝናል ማለት ነው። ስለዚህ አብርሃም ምስክሩ ሆነ፣ አምልኮትን ገለጸ። በዚህም ምክንያት አብርሃም ጻእ እምብሔርከ ተፈለጥ ማዝማዲከ ወነአ ውስተ ብሔር ዛን አረየከ እኔ ወደ ማሳይ ሀገር ውጣ ተብሎ ኪዳን ተቀብሎ ከእግዚአብሔር ምልክት አግኝቶ ወጥቶ ሄደ ማለት ነው። የምናኔ ምሳሌ ሆነ። የብዙ ነገር ምሳሌዎች ሆነ። በአብርሃም ዘመን ሃይማኖት እግዚአብሔር ተገለጸች፣ አምልኮት እግዚአብሔር ከፍ ብላ ታየች ማለት ነው። ከዚህ በኋላ አብርሃም ሳራን አግብቶ ልጅ ሳይወልድ ነው የኖረው። ልጅ ትወልዳለ በተባለ ተስፋውን በሰማ በሀያ አምስት አመት ነው ማለት ነው ልጅ ያገኘው። በመቶ አመቱ ተገዝሯል። ግዝረቱ የሰማይትነት ምልክት ሆኖታል። ከወገኖቹ ተለይቶ ይሄዷል። መለየቱ የባህታውያን የመነኮሳት ምሳሌ ምልክት ሆኗል ማለት ነው። ደግነቱ የምእመናን ምሳሌ ምልክት ሆኗል። ሃይማኖቱ የአማኞች ሁሉ ምልክት ሆኗል። አብርሃም የማይገባበት የትሩፋት አይነት የለም። የለም። ወብዙሃት መከራ ተመክዓባ ላዕለ አቡነ አብርሃም፣ በአባታችን በአብርሃም ላይ ብዙ መከራ ተደራረበበት ይላል ዮሐንስ አፈወርቅ። ብዙ መከራ ተደራረቡበታል መከራ ለሚቀበሉ ትሩፋት ለሚሰሩት ሁሉ አራያ አብነት ሆነዋል ማለት ነው አብርሃም ይስሐቅን ወለደ ይስሐቅ ያዕቆብን ወለደ ያዕቆብ አስራ ሁለቱ ነገደ እስራኤልን ወለደ አስራ ሁለቱ ነገደ እስራኤል ደግሞ ወደ ግብፅ ወርደዋል ማለት ነው በአጠቃላይ ከአብርሃም እስከ ርደተ ግብፅ ደግሞ አራት መቶ ሰላሳ ዓመት ይሆናል ማለት ነው ይህ ማለት አብርሃም ተስፋውን በሰማ ሀዘኑንም በሰማ በሁለት መቶ ሰላሳ በሁለት መቶ አስራ አምስት አመት ነው እንግዲህ ግብፅ የወረዱት። ወደ ግብፅ ወርደው ደግሞ ሁለት መቶ አስራ አምስት ዓመት ነው የቆዩት። አራት መቶ ሰላሳ ዓመት የሚባለው ያው ሰምቶ ካዘነበት ካልቀረ ነው። ሰምተው ያዘኑበት ርደተ ግብፅን ሰምተው ያዘኑበት ሁለት መቶ አስራ አምስት ዓመት ነው በመከራ የቆዩበት ደግሞ ሁለት መቶ አስራ አምስት ዓመት ነው። አጠቃላይ አራት መቶ ሰላሳ ዓመት ነው መላው። ይሄ ዘመነ ህገ ልቡና ይባላል። ይሄ አጠቃላዩ ህገ ልቡና ዘመን ይባላል። አጠቃላዩ በጠቅለል አርገን ስንቋጥ ስንቋጥረው ሶስት ሺ ስምንት መቶ አርባ አራት ዓመት አለም ያህል ነው ዘመኑ። እስከዚህ ድረስ የተጻፈ ህግ አልነበረም። ነገር ግን መሀል ላይ የምክር የጥበብ፣ የተግሳጽ መጽሐፎች ተጽፏል። አብርሃም ይስሐቅን ይወልዳል፣ ይስሐቅ ያዕቆብን ይወልዳል፣ ያዕቆብ የሳውን ይወልዳል፣ የሳው ራጉኤልን ይወልዳል፣ ራጉኤል ዛራን ይወልዳል፣ ዛራ ኢዮብን ይወልዳል። ኢዮብ መጽሐፉን ጽፏል ማለት ነው። ከርደተ ግብፅ አስቀድሞ ነው የጻፈው። የኢዮብ እና የኖ የሄኖክ መጽሐፎች ናቸው በዚህ መሃል ላይ ያሉት ማለት ነው። እነዚህም የህግ መጽሐፎች ስላልሆኑ ህግ የተጻፈበት ዘመን ተብሎ አይታወስም። ነገር ግን አምልኮተ እግዚአብሔርና የእግዚአብሔር መገለጥ አልታጎለም፣ ኪዳኑም አልታጎለም። በምን ተጠብቀው ኖሩ? አብራ አዳምን ከልጅ ልጅ እወለዳለሁ ያለው የአዳም ኪዳን፣ በጸብጸፈ ሰማይ ተገልጾ የታየው የሄኖስ ኪዳን፣ የአቤልን በመስዋዕት የተቀበለለት ወነፀራ ላይላ አቤል ወላይላ መስዋዕቱ የተባለለት የአቤል የመስዋዕቱ መቀበል ኪዳን፣ የአቤል ደም መናገሩ ለነባቢ ደም ምሳሌ መሆኑ ኪዳን የኖህ ማረግ ምስ ምልክትነት ለክርስቶስ እርገት ለምእመናት ትንሣኤ እርገት ምልክት መሆኑ ኪዳን። የኖህ በመርከብ ውስጥ የተገኘው ምልክትና ኪዳን በቀስተ ደመናው የታየው ኪዳን። እግዚአብሔር በኖህ ለሄድ እግዚአብሔር ተቤቱ ለሴም በሴም ድንኳን እግዚአብሔር ይደር ተብሎ የተሰጠው ኪዳን። አብርሃምን ቃል በቃል ያነጋገረውና የግዝረቱ ኪዳን። ያዕቆብን ማን ነው ይስሐቅን በመስዋዕትነቱ የተገለጸለት ኪዳን ያዕቆብ በመሰላል አምሳል ያየው ኪዳን። እነዚህ ሁሉ ኪዳኖች የመልከጼዴቅም ጭምር በመሃል ላይ ያለው የመልከጼዴቅ ህብተ አኮቴት ጽዋ በረከት የማቅረቡ ኪዳን። እነዚህ ኪዳናት የኖ ማን ነው? የይሁዳ የመንግስትነት ኪዳን፣ የሌዊ የክህነት ኪዳን። እነዚህ ኪዳናት ሲመሯቸው ኖሩ፣ ሲገለገሉባቸው ኖሩ፣ መስዋዕት አቅርበው አምልኮተ እግዚአብሔርን ሲፈጽሙ ኖሩ እንዳይጠፉ ሲጠብቃቸው ኖረ በዚህ ዘመን ውስጥ ህግ ባይኖርም ህግ መጠበቅ ችለዋል ህግ ባይኖርም የተጻፈ ህግ አድርግ አታድርግ ባይኖርም በልቡና ህጋቸው እየተመሩ የክህነት ምስጢርን ምስጢራትን እያቀረቡ የልቡናዊ ቀብብሎሻዊ ክህነትን እያደረ እያቀረቡ ሲመላለሱ ኑረዋል ማለት ነው ቅኝት ስናደርገው ባጭሩ መጽሐፈ ስነ ፍጥረት ማለት ነው ይሄ ማለት ነው በመጽሐፈ ስነ ፍጥረት እንግዲህ ስነ ፍጥረት መጽሐፍ የተጻፈው ኦሪት ዘለደት የተጻፈው ከሦስት ሺህ ስምንት መቶ አርባ ሁለት ዓመት በኋላ ነው የተጻፈው። እስራኤል ከግብፅ በወጡ በሶስተኛው ወር በኋላ ነው የተጻፈው ማለት ነው። ህግ ባይኖርም እና አብርሃም ነበሩ እነ ኢሳቅ እና ያዕቆብ ነበሩ እነ እዮብ ነበሩ እነ መልከጼዴቅ ነበሩ እነ ሴም ነበሩ እነ ኖህ ነበሩ። አጠቃላይ አባቶች ነበሩ ማለት ነው። በትውልድ ደረጃ ሀያ ስድስት ትውልድ ይሆናል። ሀያ ስድስቱ ትውልድ አበው ሕግ እስኪጻፍላቸው ድረስ በሕገ ልቡና ጸንተው ኑረዋል። በዚህ ዘመን ፍጻሜ ሀያ ስድስቱ ትውልድ አበው ሲፈጸም የተጻፈ ሕግ በሙሴ አማካይነት እግዚአብሔር በደብረ ሲና ተገልጾ ሰጥቷቸዋል ማለት ነው። ከዚሁ ይቆየን። የሰማነውን በልቡናችን ያሳደረልን፣ ምስጢሩን ግለጽልን፣ ይቆየን።